ሰላም ሰላም የእኔ ውድ ቤተሰቦች፣ እንዴት ናችሁ? አላችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። ዛሬ በጣም የሚያሳዝን ታሪክ ነው ይዤላችሁ የመጣሁት። እኔ አይቼው አዳምጬው በቃ በጣም ያሳዝነኝ ልቤን የነካው ታሪክ ነው እውነት። ሴፉ ቤቤስ ላይ ቀረበው እና እኔ እንጃ፣ በጣም ነው ያሳዝነችኝ፣ በጣም ነው እንጀቴን የበላችኝ። በምንወደው ሰው በምናፈቅረው ሰው እንግዲህ ኒንጃ ይህን ያክል መከዳት በጣም በጣም የሚያሳዝን ልብን የሚሰብር ሰው ነው። በተለይ ደግሞ አምናችሁት ራሳችሁን አሳልፋችሁ የሰጣችሁት ሰው ይህን ያክል በደል ይህን ያክል ግፍ ሲያደርስባችሁ፣ በጣም ነው የሚያሳዝነው። እውነት ለመናገር የማታቁት ሰው እኮ ምንም የማታቁት ሰው ቢበድላችሁ እንኳን ያ ሰው ስለማላቀው ነው ስለ እኔ ምንም ስለማያቅ እኔም ስለዛ ሰው ምንም ነገር አላውቅም እሱም ስለማያቅ ነው ስላላችሁ፣ ግን ከእናንተ ጋራ ብዙ ነገር ያሳለፈ ጥሩ ነገር ያሳለፈ መጥፎ ነገር ያሳለፈ እንግዲህ ኔንቻ ባል ራስን አሳልፎ ከመስጠት በላይ እኮ ምንም ነገር የለም። ራሷን አሳልፋ የሰጠችው የገዛ ባሏ የሰራባት ግፍ፣ ያደረሰባት በደል እጅግ በጣም የሚያሳዝን ነገር ነው። በጣም እኔ እውነት ለመናገር በጣም ነው ያሳዘነችኝ። በጣም ነው አንጀቴ ነው የበላችኝ። በጣም እንግዲህ ያስቡት። ኢንተርቪውን እንግዲህ ብዙዎቻችሁ አዳምጣችሁታል፣ ብዙዎቻችሁ አይታችሁታልም አዳምጣችሁታልም ብዬ አስባለሁ። አማርኛ አጠረኝ፣ አማርኛ እንደ ቁምጣ አጠረኝ። እና እውነት በጣም ነው ያሳዘነችኝ፣ በጣም ማለት ነው እና ታሪኩ ምን መሰላችሁ? እንግዲህ አስር ቤት ነበራት። ለምን አስራ አንድ ቤት አላት። ከአስራ አንድ ቤት አስሩ ቤት እሱ ሸጠባት። አምስት መኪና ነበራት። ከአምስቱ መኪና አንድ መኪና ብቻ አስቀርቶ አራቱን መኪና እሱ ሸጠባት። አስበችሁታል? እስከ ዛሬ ድረስ ለፍታ ጥራ ግራ ያፈራችውን ንብረቷ ማለት ነው እንግዲህ ሯጮች ብዙ ጊዜ ታውቃላችሁ፣ በጣም ደክመው በጣም ለፍተው ነጭ ላባቸውን ጠብ አድርገው ነው ንብረትን የሚያፈሩት። እንዲሁ በቀላሉ በዋዛ በፈዛዛ አይደለም። አገርንም አስጠርተው ነው፣ አገርንም አስከብረው ነው። እና እንዲህ ለፍታ ያፈራችውን፣ እንዲህ ደክማ ያፈራችውን ንብረቷን ባዶ በቃ ባዶ አርጎ አስቀራት ባዶ አውላላ ሜዳ ላይ እውነት ይሄ የግፍ ግፍ ነው። የግፍ ግፍ የሚለው ቃል ራሱ የሚገልጸው አይመስለኝም። እውነት እኔ እንጃ። ይሄ ይሄ አሁን እኔ የሰማው ይሄንን ታሪክ አሁን እኛ ላይ ቢሆን ምንድን ነው የምናደርገው? እውነት በጣም ግራ የሚያጋባ ነገር። እንዲሁም በጣም ጎበዝ ናት። አዝንቂያታለሁ። እንዲህ ቆማ ራሱ መሄዷ ማለት ነው። አስባችሁታል? አስር መኪናን አስር ቤትን ያክል ተወስዶባችሁ አራት መኪና የሚያክል ተወስዶባችሁ። እውነት ጎበዝ ናት፣ ጠንካራ ናት በጣም ለእኔ በጣም ጠንካራ ናት። እንደዛ ለፍታ ነጭ ላቧን ጠርጋ ያፈራችሁ ንብረቷን። ውይ ግን ወንዶች፣ ውይ ወንዶች፣ ውይ ወንዶች። እረ በስላሴ ስም እኔ እንጃ። አረመኔ አረመኔ ራሷ አይገልጽም። እኔ እንጃ በጣም እንጃ እኔ። የክፋቱን ጥግ ነው ያሳያት። እንግዲህ ደግሞ በጣም የሚያሳዝነው ነገር ማለት ነው ይሄ ታሪክ አሁን። እሷ ይሄ ሁሉ ነገር ራሱ ሲፈጸምባት፣ ይሄ ሁሉ ነገር ራሱ ሲደረግባት፣ እሷ ምን የምታውቀው ነገር የለም። እንግዲህ እሷ እንደተናገረችው ከሆነ አሜሪካን ሀገር በሄደችበት ለዚህ ሁሉ ሩጫ ለውድድር በሄደችበት ነው። እሱ እንግዲህ የሚፈልገው ነገር ሁሉ አሳክተዋል። የሚፈልገውን ነገር ሁሉ ወስደዋል። ከቤት ወጥቶ ይጠፋል ከዛ እሷ ከዛ ስትመለስ እሱ ወረቀት ላይ ወረቀት ጽፎ ቤት ውስጥ አስቀመጠልኝ ነው የምትለው። እንግዲህ ጸበል ሄጄ ያለው ብሎኝ ስመጣ ባዶ ቤት ነው የለም አለች። እንግዲህ እሷ ደግሞ ጴንጤ ናት ፕሮቴስታንት ናት፣ እንዴት ጸበል ሊሄድ ይችላል ብዬ በመጠራጠር ወጥቼ መፈለግ ጀመርኩኝ አለች። ሁለት ሶስት ጊዜ እናቱ ቤት ስመላለስ ስጠይቅ እኔ ምንም ማቀው ነገር የለም አለችኝ አለች እናትየው እና ሁለት ሶስት ጊዜ ተመላልሽ ሲሄድ እንግዲህ በጠፋ በስድስት ወሩ እናቱ ቤት ስትመላለስ ስትጠይቅ ድንገት ስልክ በመደወል ህይወቴን አትበጥብጭኝ፣ እየተመላለስ ህይወቴን አትበጥብጭኝ ብሎ በማለት ስልክ ደወለልኝ አለች። እና ከዛ በኋላ እሺ ብዬ እኔ ደግሞ አቆምኩኝ አለች። ከዛ እንደገና መልሶ የፍቺ ወረቀት መጥሪያ ቤቴ ድረስ ተላከልኝ አለች። እንግዲህ አስቡት መጀመሪያም ሲጀመር ይሄ እኮ እሷን ወዷት አፍቅሯት ሳይሆን በቃ ገንዘብ እንዳላት አጥንቶ እኔ እንደሚመስለኝ፣ እኔ በቃ እንደዚህ ነው። እኔ እውነተኛ ፍቅር ኖሮት ነው ወደ እሷ የመጣው ብዬ ለማለት አላስብም። ምክንያቱም ፍቅር እኮ እውነተኛ ፍቅር ከገንዘብ ከቁሳቁስ ከምንም ነገር በላይ ነው። በነገራችን ላይ በአሁኑ ሰዓት እውነተኛ ፍቅር አለ ለማለት ራሱ በጣም ነው የሚከብደው። ምክንያቱም የምናየው የምንሰማው ነገር ሁሉ እንዳለ በቃ ከሀጂ ለገንዘብ ብቻ ለጥቅም ብቻ የሚቀርብ ነው ያለው እና እውነተኛ ፍቅር አለ ራሱ ለማለት በጣም ነው የሚከብደው እና ይሄም ሰው እሷን ወዷትና አፍቅሯት ሳይሆን ገንዘቧን፣ ንብረቷን፣ ቤቷን፣ መኪናዋን ብሎ ነው የቀረባት። እንግዲህ አስቡት እሷ ሙሉ ውክልና ለሱ ሰጥተው ነበረ። አንዳንድ ጊዜ በህይወታችን ስንኖር እኔ እንጃ ሰዎችን በሙሉ ልባችን አምነን ሁሉም ነገራችንን አሳልፈን መስጠት ምን ያክል ዋጋ እንደሚያስከፍለን ነው ያየሁት ነው። አሁን በሷ ላይ ሙሉ ውክንና ስለሰጠችው ነው ይህ ሁሉ ጉድ የሰራት። ግን ደግሞ አንዳንዴ ሰውን በሙሉ ልባችሁ ታምናላችሁ። እንደዚህ ያደርገኛል ብላችሁ ላትጠብቁ ትችላላችሁ። አሁን የማልፈርድባት ነገር እሷ ላይ እንደዚህ ያደርገኛል ይህ ሁሉ በደል ያደርስብኛል ብላ አላሰበችም። ምክንያቱም ወዳው አፍቅራው ነው ያገባችው። እሷ ስለ እሱ እርግጠኛ ባትሆን፣ እሷ መቼም ወዳው ነው አፍቅራው ነው ራሷን አሳልፋ የሰጠችው። እንግዲህ እሷ እንደተናገረችው ከእሱ በፊት ራሱ ሌላ ወንድ እንደማታቅ የመጀመሪያዋ እንደሆነ ተናግራለች። እና እንደዚህ ራሷን አሳልፋ የሰጠችው ሰው ይህን አክል ጉድ ሲሰራት፣ ይህን አክል ግፍ ሲሰራባት፣ ምን አይነት ህሊና ቢኖረው ነው ምን አይነት ህሊና ቢኖረው ነው ከሰው ልጅ የተፈጠረ ሰው የሆነ የሰው ፍጡር የሆነ ይሄን ያክል ጭካኔ ይሄን ያክል አረመኔነት እንዴ እሱ እኮ ነገ ጠዋት ይሞታል ዘላለም አይኖርም እኮ ማንኛችንም ብንሆን ዘላለም አንኖርም ይሄን ያክል ግፍ መስራት ይሄን ያክል በደል መስራት ኧረ በስመ አብ እንጃ እኔ ግን በጣም በጣም ያሳዘነኝ በጣም ያሳዘነኝ ታሪክ ነው እውነት በጣም እና ይሄ ሁሉ ለፍታ ይሄ ሁሉ ደክማ ይሄ ሁሉ ጥራግራ ያፈራችው ንብረቷን ባዶ አድርጎ አስቀራት። እሱም አልበቃ ብሎት ገና አሁን እንግዲህ ያለሁበት አንድ ቤትና አንድ መኪና ነው የቀረኝ አለች። እና ይሄ ሁሉ ንብረቷን አስር ቤቷን፣ አምስት መኪናዋን ከአምስት መኪና አንድ መኪና አስቀርቶ አራቱን መኪና ከወሰደ በኋላ አሁን ያለችበትን ያችኑ አንድ ቤቷን እንደገና ለሁለት ካልተካፈልን ብሎ አቅርቦኛል አለች ፍርድ ቤት። ለሁለት እንግዲህ ሕጋዊ ባልና ሚስት ስትሆኑ እኮ ንብረት እኩል ትካፈላላችሁ አይደለ? እኩል ልንድንካፈል ክስ ቀርቦብኛል አለች። ይሄ ቤቴ ደግሞ ከተወሰደ እኔ የምኖርበትም የምተዳደርበትም ምንም አይነት ነገር የለኝም፣ ባዶ ሆኜ ያለሁ አለች። አታሳዝንም? በጣም ነው የምታሳዝነው። ይህ ሁሉ ንብረት አፍርታ ምንም ነገር እንደሌለው እንደዚህ ጎዳና ላይ አደባባይ ላይ ስትወጣ አታሳዝንም? ደግሞ በጣም የዋህነቷ የእሱ እናት ልክ እንደ እናቷ በማየት ልክ እንደ እናቷ በማሰብ ከሚኖሩበት ከደሳሳ ጎጆ አውጥታ ሮጭ ያለች፣ በሩጫ የተሸለምኩት ሽልማት ነበረኝ ያለች የቤት ሽልማት እና ያንን የተሸለምኩትን ቤቴን ሙሉ የቤት እቃ ገዝቼ አስተካክዬ ከዛ ለሱ እናት ሰጠኋቸው አለች፣ ሊኖሩበት ግን። እሷ ይሄ ሁሉ መልካም በሰራችበት ጥሩ በሰራችበት እንዲህ አይነት ምላሽ ሊመልስላት ይገባ ነበረ? እንደዚህ አይነት ግፍ እስከ ቤተሰቦቹ፣ እውነት ለመናገር ቤተሰቦቹ ራሱ በጣም ጨካኞች ናቸው። እኔ እንጃ ይህን ያክል ግፍ ሲሰራባት መቼስ ቤተሰቦቹ ሳያውቁ አይቀሩ አይደለ እንዴ ወይኔ ግን ወንዶች፣ ወይኔ ወንዶች፣ ወይኔ ወንዶች። እኔ እንጃ እንደዚህ አይነት ወንዶች በት ሲታይ ማለት ነው እንጃ ጥሩ ወንድ ራሱ አለ ብሎ ለማለት ራሱ በጣም ግራ ነው የሚያጋባው። ግን ደግሞ እንደዚህ ሁሉም ወንዶች አንድ አይነት ነው ብላችሁ ደግሞ እንዳል ድምድም ራሱ እንዳታደርጉ። አንዳንዴ ደግሞ መልካም የሆኑ ወንዶች ጥሩ የሆኑ አዛኝ የሆኑ ወንዶች ደግሞ ታያላችሁ። ግን እኔ እንጃ የዚህ ደግሞ በጣም የተለየ ነው እውነት እኔ ታሪኳን በጣም ነው ያሳዘነኝ። በጣም ወንጀቴን የበላችኝ። እውነት አስባችሁታል? ይህን ያክል ሀብትና ንብረት አጣ ቆማ የሄዷ ቆማ መንቀሳቀሷ ራሱ ጎበዝ ናት። ብዙዎቹ እኮ ራሳቸውን ይስታሉ፣ ያብዳሉ። በቃ ራሳቸውን መቆጣጠር ራሱ አይችሉም። እና በጣም ጠንካራ ናት። እውነት እሱ ገና ይሄ ሁሉ ንብረቷን ይሄ ሁሉ ነገሯን ራሱ ወስዶ ገና አልበቃውም። ገና የግድያ ሙከራ እያደረገብኝ ነው። አንዴ መኪና በመኪና ሊያስገጨኝ ብሎ አምልጬ ያለሁ አለች። አሁን ደግሞ በሱ የተነሳ በሱ ምክንያት ሩጫ ማቆሚያ ያለሁ አለች። ምክንያቱም ለልምምድ ስወጣ ጋንግስተሮች እየላክብኝ ነው አለች። አስቦት ከኋላ ኋላ ይከተሉኛል። ምንም ነጻነቴን እያገኘሁ አይደለም። እየተከታተሉኝ ነው። እኔን ህይወቴን ለማጥፋት እኔን ለመግደል አለች። አስቡት የሰራው ግፍ የሰራው በደል አልበቃውም፣ ገና እንደገና እሷን ለማስገደል ደግሞ እየፈለጋት ነው። ምን አይነት ሰው ነው ይሄ ሰው? ራሱ ይሄ በሰው ስም ራሱ የሚጠራ አይደለም፣ ሴጣን ነው እንጂ። ይሄ ሰው ነው እንዴ ሲጀመር? በሰው ላይ እንዲህ አይነት ክፋትና በደል የሚሰራው ሴጣን እንጂ ሰው አይደለም። ይሄ የሰው ፍጡር አይደለም። እኔ እንጃ። እኔ እውነት በጣም ነው ያሳዘነችኝ የመጨረሻ በጣም በጣም እንደዚህ አይነት ታሪክነት እንደዚህ አይነት ግፍ ለማንም ሰው አይግጠማው። እውነት በጣም ነው ያሳዘነችኝ። ብቻ እኔ ምንም ልላት አልችልም። እንግዲህ እግዚአብሔር እርዳሽ፣ እምባሽን ፈጣሪ ያብስልሽ። እንግዲህ ተማጽኗዋን ደግሞ ላብይ ያቅርባለች ማለት ነው፣ ፍርድ ህዝብና መንግስት እንዲዳኛት እንግዲህ ለምናለች ተማጽናለች። ፍርዱን አገኘ እግዚአብሔር የእውነት አምላክ ነውና ፍርዱን ይፍረድልሽ፣ ልልሽ እወዳለሁኝ። እኔ በጣም ነው ልቤን ያሳዘነችኝ። በጣም ነው ያሳዘነችኝ። ብቻ ቤተሰብ እኔ እንጃ። በጣም የሚያሳዝን ታሪክ ነው በጣም